አርበኛ ዘመነ ካሴን ጨምሮ በርካታ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮችም ወደ ሱዳን አቅራቢያ ድንበር ላይ በጥላት መከበባቸው የደረሱ መረጃዎች አመላክተዋል። በአሁኑ ሰዓት የፋኖ ኃይሎችም ይህንን ከበባ ለመስበር ከባድ ትንቅንቅ ስለመጀመራቸው የደረሱ መረጃዎች አመላክተዋል። በቆይታችንም ተጨማሪ መረጃዎችን በስፋት አስደመጣቸዋለሁ። የአማራ ፋኖ ብሔራዊ ኃይል በጎጃ መቀጠና የዘጠነኛ ሀሳ መላወቅ ክፍለ ጦር እያደረገ የሚገኘውንም ተጋድሎ አጠናክሮ ስለመቀጠሉ ተሰምተዋል። አርበኛ አደም አሊ አባ ናዳው የደፈጠው መሀንዴስ በዛሬው እለት እንደ መረጃ ምንጮቻችን ገለጻ ከሆነ መስዋዕትነትን ስለመቀበሉ የድርስ መረጃዎችን ማመላክተዋል። በቆይታችንም እነዚህንና ሌሎች መሰል መረጃዎችን ታዳምጣላችሁ። ሰላም ጤና ይስጠልኝ። የተከበራችሁና የተወደዳችሁ የፋሲለው ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በለት እሁድ ቀን ሰኔ 8 2017 ዓ ም በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታዳምጣላችሁ። አብራችሁ ቆዩ። ይህንን ቻናል አሁን ነው ሰብስክራይብ አድርጉ። ይህን ቪዲዮ ላይክ እና ሼር በማድረግም ጀምሩ። አርበኛ አዳም አሊ አባ ናዳው በሽምቅና ደፈጣ እንዲም ደግሞ መደበኛ ውጊያዎችም ከስራው ፊት ነው፣ በጀግነት በመፋለም የሚታወቀው ዝነኛው ተዋጊ እና አዋጊ የአማራ ፋን ነው ብሔራዊ ኃይል በወሎ ቤት አማራ ቀጠና ወታደራዊ ዲስትሪክት መምሪያ ኃላፊ የቀኝ አዝማች የተሳግሰ አድረገው ተወርዋሪ ክፍለ ጦር ዋና አዛዥ እንዲሁ ደግሞ የንጉስ ሚካኤል አሪ ክፍለ ጦር ዋና ጦር አዛዥ አርበኛ አዳም አሊና ጓዶቹ ልጋ በወርዳ ልጅ በቶ በፈጣ ግንባር በጠላት ላይ በተደረገባቸው ለፊት የመጣውን ጠላት ረፍሾ በክብር መስዋዕትነትን ስለመቀበላችሁ ተሰምቷልም። የአርበኛ አዳማሌ ባንዳን ለሚበዛበት ለጋምቦርዳ እጅግ ፍቱን መድኃኒት ነበረ። የማራፋን ነው። እንደ መረጃ ምንጮቻችን ግለጻ በዚህ ቅጥና ጸፋዊ እርምጃውን ለመስረ ምር እንቅስቃሴዎችም ተጀምረዋል ነው የተባለው። አርበኛ አዳማሌ በቅጽል ስሙ አባ ናደው እየተባለ የሚጠራው የትንታግ ነበልባል ጀግና የአማራ ፋኖ ብሔራዊ ኃይል በሁሉ ቤተ አማራ ቀጠና ወታደራዊ መምሪያ ኃላፊ የቀኝ አዝማች የታገሰው አረገው ተወርዋሪ ክፍለ ጦር ዋና አዛዥ እንደነበር የሚነገርለት። ከዚህ ባሻገርም የንጉስ ሚካኤል አሌ ክፍለ ጦር ዋና አዛዥ እንደሆነ ጭምር ነው የተነገረው። ታዲያ በጠላት ከበባ ውስጥ በገባበት ሰዓት ውስጥ ከጠላት ጋር በፊት ለፊት በጨበጣ ውጊያ ጭምር ሳይቀር ከጠላት ጋር በመዋደቅ ለጋምቦ ወረዳ ልዩ ቦታው በፋጣ ግንባር በጠላት ኃይል በተደረገባቸው ከባድ ከበባ መስዋዕትነትን ስለመቀበሉ የደረሱ መረጃዎችን ተሰምተዋል። የአማራ ፋኖ ነው ብሔራዊ ኃይል በጎጃም ቀጠና 9ኛ ሳሙኤል አወቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በዛሬው ሁለት ማለትም ሰኔ 8 ቀን 2017 ዓ.ም ከንጋት ሰዓት ጀምሮ በጸረ አማራው የበለጸግና ቡድን ወታደሮች ላይ ጥቃት ከፍቶ እንደባለ ነው ጸደይ ከነጋሳ ጀምሮ ውጊያ እየተካሄደ ያለው ከደብረ ወርቅ ከተማ በቅርብ ርቀት ልዩ ስሙ ወፍና አብርጃት ተብሎ በሚጠራው ቀጠና ላይ ስለሆኑም ጭምር የመረጃ ምንጮቻችን በድጋሚ መረጃውን ማካፍለውናል። የማራፋን ነው ብሔራዊ በጎጃም ቀጠና የዘጠነኛ ክፍለ ጦር ስር የሚገኘው ሶማ ብርጌድ በዛሬ ዕለት እንግዲህ ከጠላት ጋር ከንጋት ሰዓት ጀምሮ በከባድ መሳሪያ የታገዘ ውጊያዎችን ማድረጋቸውን መጨመር ቀጥለዋል ሲሉ የመረጃ ምንጮቻችን ያካፍሉን መረጃ አመላክተዋል። አርበኛ ዘመነ ካሴን ጨምሮ በርካታ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች ወደ ሱዳን ድንበር አቅራቢያ በጥራጦር ከበው ስለመግባታቸው የወጡ ያሉ መረጃዎች አመላክተዋል። ለመረጃ ምንጮቻችን ገለጻ ከሆነ ይሄ መረጃ በሰዓታት ውስጥ የተሰማ ሲሆን፣ በአሁኑ ሰዓት ላይ ከበባው ይሰበር አይሰበር የታወቀ ነገር ባይኖርም፣ ነገር ግን ከእሱ ጋር የነበሩት በርካታ የፋኖ አባላት ጭምር ይህንን ከበባ ለመስበር ከባድ ትንቅንቅ እያደረጉና ከባድ መስዋዕትነትን መክፈልም ጀምረዋል ባለው የተባለው በእለተ እሑድ ቀን ለምን ጉዳይ እንደሆነ ባይታወቅም አርበኛ ዘመነ ካሴን ጨምሮ በርካታ የፋኖ አመራሮች በተገኙበት በዚህ በሱዳን አቅራቢያ ማለት ነው ድንበር አካባቢ በጥላትና በውስጥ በአንዳ ጥቆማ መሰረትም አርበኛ ዘመነ ካሴን ጨምሮ በርካታ የፋኖ አባላትና የፋኖ አመራሮች በጥላቱ ተከበባ እንደገቡ ነው የመረጃ ምንጮቻችን የሚያሳዩትም። በዚህም ይህንን ከበባ ለመስበርም በርካታ የፋኖ አባላት አርበኛ ዘመነ ካሴን ጨምሮ ከበቦን ለመስበር ከፍተኛ የተባለን ትንቅንቅ ስለማድረጋቸው የድርሱ መረጃዎች ማመላክተዋል። የከበባ ነገር ግን በአሁኑ ሰዓት ላይ ይሰበረ አይሰበረ ሰበረ ባይታወቅም፣ ነገር ግን አርበኛ ዘመነ ካሴን ጨምሮ ከጥላት እጅ ውስጥ መፈልቅቆ ለማውጣት ለአስጨራሽ ትንቅንቅ የተካሄደ እንደሚገኝነው ነው የመረጃ ምንጮቻችን ያካፍሉን መረጃም የሚያመላክተው። በርካታ የፋኖ አባላቶች ዛሬም ድረስ ፋኖችን የተቀላቀሉ እንደሚገኙ የደርስ መረጃዎችም አመላክቷል። ከቁጥር የሚያዳግት ዛሬም ድረስ በፋኖች እየተቀላቀሉ እንደሚገኙ መረጃዎችም ተሰምተዋል። ወጣት ተሞጋች ሳሙኤል አወቀ ዛሬ ሰኔ 8 ቀን 2007 ዓ.ም በግፈኞች ተገደለበት ቀን ነበር። ዛሬ 10 ዓመት ሞላው። የሰማዕቱ ሳሙኤል አወቀ መልእክት ነበር እንደወረደ። ወደ የደብረ ማርቆስ ከተማ ነው። ሰማያዊ ፓርቲ መረጣችሁ። ከ25 በላይ መራጮች ኮራጆን እርሱና በተጨማሪ ከ31 ዩኒቨርሲቲ የምትገኙ ከ14000 በላይ ሰማያዊ ፓርቲ መረጣችሁ። ሌሎች ደጋፊዎችና የኢህአዴግ አባላት የማይፈራውን የባዓሊን የኢህአዴግ ድምጽ መቀማቱን ሳይንስም በ21ስምንተኛ ወሩ 2007 ዓ ምት አፍነው ደብድበው ከሞት መትረፌ ቆጭቶኑ የእስር ቤት ለመወርወር ያለመከሰስ መብቴን እንኳን ተዳፍረው የሐሰት ክስም የፈጠሩት ነው። በስልክ የተደወለ ያለፍላጎት የደህንነት ያስገድዳኝ ነበረ። ለመረጃ ምንጮቻችን ገለጻ ከሆነ ሳሙኤል አውቅ አለም የሰማያዊ ፓርቲ የደብረ ማርቆስ ህዝብ ተወካይ እጩ ተወዳዳሪም ነበረ። ለመረጃ ምንጮቻችን ገለጻ በዛሬው ዕለትም በአገዛዙ ጭቁን የተገደለበት ዕለት ነበረችም። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰሀቴ መደመጥ አለባቸው ያስብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላቸውም መልካም አመሻሽ መልካም ቀን ተመኘው። ይህ ፋሲሎ ኤችዲ ነው።